ሰላም የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ይህንን ቪዲዮ እስከ መጨረሻው እዩት፣ በፍጹም አትለፉት። እኔ ገብረስላሴ በዚህ በቲክቶክ መንደር በዩቲዩብ ማለት ነው የምታወቀው በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ስም እናስተምራለን፣ እንመክራለን፣ እንገስጻለን፣ እናገለግላለን የሚሉትን ትክክል ያልሆኑትን በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ስም ትክክል ያልሆነ ስራ የሚሰሩትን በሙሉ ስቃወም ነው የምታውቁኝ እኔ እንደ ሰገጤዎቹ ሰግጥ ብዬ ብዙ ፎሎ ለማምጣት አልሞክርም። ይሄንን ተቃውሞዬን ቀጥላለው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንቅቅ ያለ አስተምህሮ አላት። ከዚህ አስተምህሮ ውጭ የሆነውን በሙሉ እቃወማለሁ። ምእመናን እንዳይሸወዱ፣ የቤተክርስቲያኒቱ አስተምሮ እንዳይበረዝ ከሚል ይህንኑ ቀጥላለሁ። ያው እንግዲህ እኔ ብዙ ፎሎወር እንዲኖረኝ ይፈልጋለሁ። ኮርስ ግን ሰግጥ እንዳለው ሰው ማለት ነው። ፈግጥ ብዬ ወይም ደግሞ ሌላም ሌላም ነገር ብዬ ፎሎ የሚያደርገኝ ሰው እንዲኖር አልፈልግም። ሶስት መቶ የጌዲዮን ሰራዊት ጠላትን ድል እንዳደረገ እኔም በጥቂት እህት ወንድሞች እርግጠኛ ነኝ አላማዬን አሳካለሁ ብዬ ተስፋ አድርጋለሁ። ዩቲብ ላይ ያሉ ሰብስክራይበሮችም ትንሽ ቢሆኑም እነሱንም ይዤ ለውጥ እንደማመጣ አምን ዛሬ ግን ማስተላለፍ የምፈልገው ምንድን ነው? በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም የሚነግዱ ነጋዴያን የአባቶቻችንን ታሪክ ለምን አላወቁም? ለምን አላነበቡም? ምክንያቱም አባቶቻችን ይህችን ቤተክርስቲያን ጠብቀው ያቆዩት ብዙ መከራ በመቀበል ነው እና ይህች ቤተክርስቲያን የቅዱሳን የሰማይታት በተጋድሎ ያለፉ አባቶቻችን ታሪክ እጭቅ ያለ ታሪክ ያላት ናት። የእነዚህን ሰዎች ተጋድሎ ለምን አላነበቡ? እንደው በዛሬው ዕለት በህዳር ዘጠኝ የምናነበው አንድ ታሪክ አለ። የቅዱስ ቶማስ ዘመራስ ለቤተክርስቲያን ሲል ለሀያ ሁለት ዓመት ከአጽቁ ላይ እያወጡ እየቆራረጡ ለጣዖት ሲሰውለት የነበረ አባት ነው። እንደው በእውነት ከስንክሳሩ አውጥቼ ባነበው ደስ ይለኛል። አነብላችኋለሁ። እንዲህ ይላል ከሊህም ቅዱሳን ተጋዳዮች አባቶች ከውስጣቸው እንደ ሐዋርያት ሙታንን ያስነሱ በሽተኞችን የሚፈውሱ ድንቆች ታምራትን የሚያደርጉ አሉ። ብዙ ዘመናትም ስለ ቀናች ሃይማኖት የተሰቃዩ አሉ። ከጥርሳቸውም ከእጃቸውም፣ የእግራቸውንም ጥፎች ያወለቋቸው አሉ። ዳግመኛም እጆቻቸውንና እግሮቻቸውን የቆረጧቸው አሉ። ጥርሶቻቸውን የሰብሯቸውም፣ ጎናቸውን የሰነጠቋቸውም አሉ። ከውስጣቸውም ስሙ ቶማስ የሚባል የሀገረ ምራስ ኤጲስቆጶስ አለ ከሓዲያንም ሀያ ሁለት አመት አስረው ረራዬ የሌለውን ስቃይ ያሰቃዩት። በየአመቱም ወደርሱ በመግባት ከሕዋሳቱ አንዱን ይቆርጣሉ። እንዲሁም በማድረግ እጆቹን፣ እግሮቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮዎቹን ቆርጠው ጨረሱ። ጥርሶቹንም ሰበሩ። በእሳትም ለብልበው እንደጠቆረ ግንድ አደረጉት። የእርሱ ወገኖችም እንደሞት አስበው እንደ ሌሎች ሰማዕታት በየዓመቱ መታሰቢያውን አደረጉ ይላል ይሄ እንግዲህ ስለ ቶማስ የተጻፈው ነው እና አባቶቻችን እንዲህ ያደረጉ ናቸው በነገራችን ላይ በዚህ ስንክሳር ክፍል ላይ የ318ን ኤጲስቆጶሳት ስብሰባ በኒቅያ በተመለከተ የተዘገበበት ክፍል ነው እና ከነዚያ ከ318ቱ ሊቃውንት መካከል መከራ ያልተቀበለ እንዳልነበረ ሲገልጽ ነው እንደዚህ የተጻፈው ቶማስ ዘመራት በጣም የተለየ በቅርጫት አድርገው ተሸክመው ነበር ያመጡት እና ይህ ለሁለት ዓመት ሲሰቃይ የነበረ አባት እንዲህ አይነት መከራ ተቀብሮ ነው ለምስክርነት እዚያ የበቃው ማለት ነው። ዛሬስ በእውነት በኢትዮጵያ ኦርቶዶክስ መከራውን ለመታገስ የተዘጋጀ አባት አለን ወይ? መከራ ለመቀበሌ ያሰብ አባት አለን ወይ? ከኤጲስቆጶሳት ጀምሮ እስከታች ከላይ ወርታች እስኪ ምህመና እንፈትሻቸው። ዛሬ ለምንድን ነው ተጋር ለው እያደረግን ያለ ነው እዚህ ሶሻል ሚዲያ ላይ ያለን ኦርቶዶክሳዊንን ባዮች ለምንድን ነው ምን ፍለጋ ነው በእውነት የመጣ አይነን ስንደው ስንፈትሸው፣ እኔ ከኔ ጨምሮ ስንፈትሸው ሌላ አንዳች የምንፈልገው ስጋዊ ነገር እንዳለ ማሳያ ነው ማለት ማሳያ። ግማሹ ፈሪ ነው። በተለይ አባቶች፣ በተለይ በጣም ፈሪዎች ናቸው። መንግስታትን ሲገስጹ አናይም። የመንግስት አካላትን ፍትህ ያጓደሉ የመንግስት አካላትን ሲገስጹ አናይም። በዚህ በስንክሳር ደግሞ ተጽፎ ያገኘ ነው የአባቶቻችን ታሪክ ደግሞ ደሀ የበደሉ ፍትህ ያጓደሉትን ሲገስጹ ነው ያየናቸው። አባቶቻችን ዛሬ እንደምን እዚህ አይነት አባት ምሳሌ የሆነ አባት እንዴት አንድ ልናጣ እንችላለን? ምእመኑ ደግሞ በጣም በቃ ፖለቲካን ከሩቅ የሚል ምእመን አፍርተናል ማለት እንዴ። በኒቄያ የተደረገውን ጉባኤ እኮ ለማስኬድ ኦርቶዶክሳዊ የሆነ ንጉስ መሪ ስለነበረ ነው። ዛሬ ላይ ቤተክርስቲያኒቱ ቤተክርስቲያኒቱ ፍትህ ሲጓደልባት ዳም ሲበደል ምላሽ ማግኘት ያልቻልን ነው እኮ። ለቤተክርስቲያን ደንታ የለውም። ለአባቶ ደንታ የለውም። እንዲያውም አባቶች እርስ በርስ እንዲከፋፈሉ ፖለቲካ የጠገበ ፖለቲከኛ የሆነ ሊቀጳጳስ እስኪሾም ድረስ ተጽዕኖ ያሳደረ መንግስት ስለመጣ ነው። ኦርቶዶክስ ኦርቶዶክሳውያን ከፖለቲካ መራቅ አይደለም ፖለቲካ ውስጥ ገብተን መታገል ነው ያለብን። የአባቶቻችንን የተጋር ህይወት ማሰብ ነው። አባቶቻችን የሰሯትን ሀገር መረከብ ነው። በቃ ሀገሪቱ የእኛ ናት። ሀገሪቱ የእኛ ናት፣ የኦርቶዶክሳውያን ናት። እኛ ነን የሰራን። ኦርቶዶክሳዊት ቤተክርስቲያን ናት ሀገር የሰራችው ይህችን ሀገር ዳር ድንበር ያስጠበቀችው ኦርቶዶክሳዊት ቤተክርስቲያን ናት። ታቦት ይዛ የዘመተች ናት። ሰው ከፖለቲካው ለምን ልቃለ? ይህንን ማወቅ አለበት ምዕመኑ። ኦርቶዶክስ ማወቅ አለበት ኦርቶዶክስ ማወቅ አለበት። ኤ ማውቋስ አለሞ መስራት አለበት። የ20 አመት የ30 አመት እቅድ ማቀድ አለበት። ጠላት ቤተክርስቲያኑን ለማጥፋት የ10 አመት የ20 አመት እቅድ ያቅድ የለም? እንደ እኛ ስለምንድነው ሀገሪቱንና ቤተክርስቲያኑን ለመታደግ የ20 አመት የ30 አመት እቅድ ማናቀድ። እንዲህ አድርገን መታገል አለበት። እዚህ ላይ የሚታገሉ አባቶችን ማፍራት አለበት። እንደ ቅዱሳሙ እንደነዚህ እንደ ሰማይታቱ ያሉ ጠንካራ አባቶች ማፍራት አለብን፣ መኖር አለበት። አሊያ ግን ታሪክ ተራኪ ብቻ ሆነን መቅረት የለብንም። ቀጣፊዎቹን የምናጋልጠው እውነተኞቹን ወደፊት ለማምጣት ነው። ሰው እንዲያውቅልን የሚፈልገው የሀሳውያንን የስህተት አስተምሮ የቀጣፊዎችን ቀጥፈት ሳጋልጥ ዋናው ዓላማ ንጹሐን ወደፊት እንዲመጡ ነው። ይሄው ነው። ይሄን ማድረግ አለብን። እንዲህ መጓዝ አለብን። ምክንያቱም እኛ ኦርቶዶክሳውያንን እኛ ኦርቶዶክሳውያን ደግሞ እንዲህ ነው የምትናገር፣ እንዲህ ነው የምትበላ፣ እንዲህ ነው የምትጠጣ፣ እንዲህ ነው የምትኖር፣ እንዲህ ነው የምታገባ እንዲህ ነው የምትኖር የሚል ቀኖና ያለለ ይቻላል። ቪዲዮውን የተወሰነ ቪዲዮ አሳያችኋለሁ። የድምፅ ቅጂዎች አሉ፣ ብዙ መረጃዎች አሉ። አ አሳያችኋለሁ። በክፍል አንድ ማሳያችኋለሁ፣ አሳያችኋለሁ። በክፍል ሁለት ደግሞ ቀጥላለሁ። እየፈረርኩ እንዳይደለግን ወቁ። ፍርድ ንስሐ ይግባ። በቃ የወደቀ ሰው አይደል ኃጢአት የሰራሰው ንስሐ ይግባ፣ ንስሐ ይግባ። ንስሐ ገብቶ ከክርስቶስ ጋር ታርቆ መኖር ይችላል። ነገር ግን አንድ ጊዜ በዝሙት ቅሌት የወደቀ ሰው ክህነት የሚያስጠል ኃጢያት የሰራ ሰው ደፍሮ ተደፋፍሮ ቤተ መቅደስ መግባት የለብን። እስቲል እስካሁን ድረስ የዛሬ ሶስት ዓመት የተፈጸመ ኃጢያት ነው ያጣ። ነገር ግን እስቲል እስካሁን ድረስ ዘው ብሎ ቤተ መቅደስ ይገባል። በዛሬ ትቢታቸው ትቢታቸው ተማሪዎችን የሰንበት ትምህርት ቤት እንደሚያደርጓቸው እንዴት እንደሚያረጋቸው ሰንበት አልባይ ዛ ዘይል ሰንበት ትምህርት ቤት ዘይል ፈርሷል የለም።

ወደ ሚዲያ ልናመጣው ይችላል ማለት ነው። መምሰልና መሆን ይለያያል። አንዳንዶቹ እንዳለ ያወሳቸውን አይተው ምናምን ምናምን ዶዲኒ ምን ይመስላባትና ምንም ግባት ቀርለም ገነት መንግስተ ሰማያት የምንገባው በምግባት አይደለም፣ በስራ ነው የምንገባው፣ በእምነትና በስራ አዎ፣ በእምነትና በስራ የምንገባው። እና እኛ በቤተክርስቲያን እንዲህ ዐይነት ነውር ሲፈጸም ይሄንን ኃጢአት የሰራ ሰው ገዳም ሄዶ የሚገባው ቀን ሆና ፈጽሞ ምዕመን ሆኖ መኖር ይችላል። ነገር ግን ይህንን አይነት ነውር ፈጽሞ ግን ቤተ መቅደስ መግባት የለበትም። ምክንያቱም አንዲት ቤተክርስቲያን ስለሆነች እዛ ያለ ማንላ ስለሆነች እንዲህ አይነት ቤተክርስቲያን ላይ ስጋና ደሙን የምንቀበል ምዕመናን እየተጠራጠር መቀበል ስለሌለብን ነው። መቀበል ስለሌለብ፣ በቃ እንዲህ አይነት በርካታ ነውር ያለባቸው ሰዎችም እናወጣለን። በቃ ምህረት የለን። በቃ ምክንያቱም የቤተክርስቲያን መዋቅር እንዲህ አይነቱ ችግር መፍታት ስላልቻለ፣ በቃ ማጋለጥና ምዕመኑ ማወቅ አለበት። ምዕመኑ አውቆ ቤተክርስቲያን በምዕመናን እጅ እንደሆነች ተረድቶ ቤተክርስቲያን እንዲጠብቅ ነው። ቤተክርስቲያን የምትጠበቀው በምዕመናን ነው። ቤተክርስቲያን ዛሬ ላይ ያለችው በምዕመናን እጅ ነው። መዋቅሩን ተውት። መዋቅሩን ተውት። ከላይ እስከላይ ተውት። ስንት ሊቃነ ጳጳሳት ንጹሐን ሊቃነ ጳጳሳት አለ። ስንት ምዕመናን ስንት ምናምን ብለን ቁጥር እንደዚህ ከቀጣን አደጋ ስለሆነ አደጋ ስለሆነ

የስልቅ ግጁ ሌላ ጊዜ ላስደምጣችሁ። ነገር ግን በስልክ ተጀናጀኑ አወሩ ምናሉ ናፈቅሽኝ አላት ከዚያ እኔ ምናፍቀኛ አለችው። በጣም ተጀናጀኑ። እሱ ይሄ የመሳሰለው የድምጽ ግጅ ምናምን በቀጣይ በደንብ አድርገን በደንብ በደንብ የስልክ ግጆቹ ምናምን በቀጣይ በደንብ እሄድበታለሁ። አሁን ዛሬ ግን እንዴት ተጀመረ? ስልክ ተደወለለት መጣ ወደ ቤት ገባ መጣ። እንግዲህ መጣ እና ምን እንደሚያደርግ እዩት፣ ተመልከቱ። እየጠበቀችው ነው ከመጀመሪያው እዩት፣ እየጠበቀችው ነው እዩ

መተወሳጆች እና ደሞ ሽል ቆላ ለ ንት ጀምሮሽ መ አሰደች ጓዛ ደዊ እትማዊ መስደች ነበርደህናመ

ና እንዲህ እያለ የተጀመረው ነገር መጨረሻ ላይ ከመግቢያ አለ። ሌላውም ሌላው ነው ሌላውም የመሳሰለው ነገር አለ። በቀጣይ በክብር መተላሰቻቸዋል። አሁን እንዲህ አይነቱን ጉዳይ ወደ ሚዲያ ይዘነው ስንመጣ ብዙዎች ሊያሸማቅቅ ይችላል። ኦርቶዶክሳዊት ቤተክርስቲያንን እንዲያው በሆነ ስሟን ማጠልሸት አይደለም ይሆናል የሚል ሰው ምናምን ሊኖር ይችላል፣ ሊኖር ይችላል። እኔ ግን አሁን በተለይ ለኦርቶዶክሳውያን ማስተላለፍ አንድ ነገር ነው። ኦርቶዶክሳዊት ቤተክርስቲያን ከመዋቅር በላይ ናት። ብዙ ጊዜ ሊቃውንቱ ይናገሩታል። ከመዋቅር በላይ ናት፣ ከመዋቅር በላይ ናት፣ ከአባቶች በላይ ናት። የሰማያውያንና የምድራውያን ህብረት ናት፣ የምድራውያንና የሰማያውያን ህብረት ናት። ሶ ይህችን ቤተክርስቲያን ለመታደግ ቀኖኗን መጠበቅ ነው። አንድ ግለሰብ ቤተክርስቲያን ሊወክል አይችልም። ቤተክርስቲያን መወክል አይችልም፣ አይወክልም። አንድ ሰው በእኛ ቤተክርስቲያን ቅዱስ የሚባለው ተጋድሎን ከተወጣ በኋላ ተጋድሎ ኖሮ ኖሮ ኖሮ ካሸነፈ በኋላ ቅዱስ ይባላል። በሕይወተ ሥጋ እያለ ቅዱስ አይባል። ተጋድሎን ያልጨረሰ ሰው ቅዱስ አትል ጻድቅ አትል። ስለዚህ እንደ መጽሐፍ ቃል መኖር አለብን። እንደ መጽሐፍ ቃል ኑረን እየታገን ርስቱን እንወርስ ዘንድ ደግሞ ቤተክርስቲያን የመጠበቅ ድርሻ የልጅነት ድርሻ ስላለን የውጩን ጠላትም ደግሞ በደንብ ለመታገል ውስጣ ላይ አንድነታችን ለማጠናከር እንደነዚህ አይነት ቀጣፊዎችን ማጋለጥ የመጀመሪያው የመፍትሄ አካል ስለሆነ መፍትሄ ስለሆነ ማለት ነው እናጋለጣለን። ይህንን ከመጀመሪያ ያያችሁትን ቪዲዮ በተመለከተ በሰፊው ሄድበታለን። በሰፊው ፈርድም እየፈረን አይደለም፣ መፍረድ አይደለም። የወደቀ ሰው ንሳ መግባት አለበት፣ ንሳ ይገባል። ነገር ግን እየፈረም አይደለም መፍረድ አይደለም ፍርድ እንደዚህ እየፈረም አይደለም። በነገራችን ቀኑና ቤተክርስቲያን ይከበር ነው፣ ሌላ ምንም አይደለም። አሳያ በሰፊው ምክንያቱም ከዚህ ቪዲዮ ጋር በተያያዘ በርካታ ሰዎች ስለሚገናኙ ማለት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስም የሚነግዱ ነጋዲያን በዚህ ቪዲዮ ምክንያት ስለሚጋለጡ ስለሚጋለጡ ማዕከላዊ ጎንደር ሀገረ ስብከት ከዛ ደግሞ አዲስ አበባ ያሉት ቲክቶከሮች ሎዛ ኢቨንት ምናምን እያለ ይቀጥላል ማለት ነው፣ ይቀጥላል። ስለዚህ ይሄንን እመለስበታለሁ በቀጣይ በቀጣይ በደንብ በመረጃ ሚዲያ ላይ ያሉትን ሰው በአጠቃላይ ይሄ ሁሉ የያዘ በቀጣይ ሰፋ ያለ ፕሮግራም ይመጣል። ይሄንን የምናደርግበት ምክንያት ምንድነው ከተባለ እንዲህ አይነት ነውር እየፈጸመ እየፈጸሙ እስቲል እስካሁን ድረስ ሀይ የሚላቸው አባት በመጥፋቱ፣ ማለት ቀኖና ቤተክርስቲያን የሚያስጠብቅ በመጥፋቱ ነው ማለት ነው። በቀጣይ በሌሎች ቪዲዮዎች እንገናኛለን። ሰላም ሃይማኖት ሚዛን